ሰላም ሰላም ጤና ይስጥልኝ የተወደዳችሁ የናይል አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ይህ ናይል አካዳሚ ነው። የዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦቻችን ከመቼውም ጊዜ በላይ ላይክ እና ሸር እያደረጋችሁ አማርኛን ከመሰረቱ ማንባብና መጻፍ ለሚቸገሩ እህት ወንድሞቼ በየትኛውም የዓለም ዳርቻ ሆኖ አማርኛን ቀለል ባለ ሁኔታ ቤታቸው ላይ እጃቸው ላይ በሚገኝ ስልክ ብቻ በመጠቀም በአጭር ጊዜ አማርኛን አቀላጥፎ ማንበብና መጻፍ ይችላሉ ማለት ነው። በተለይ በተለይ ደግሞ አማርኛ ለጀማሪዎች ገና ፊደላትን መቁጠር ለማይችሉ እና እንዲሁም ደግሞ ፊደላትን እየቆጠሩ ማንበብ እየሞከሩ ነገር ግን ሶስተኛና ስድስተኛ ፊደላት፣ አራተኛና አንደኛ ፊደላት ለመለየት የተሳናቸው አንድ አድርገው የሚጽፉና የሚያነቡ እህት ወንድሞቻችን ስላሉ ለእነሱ ሸር እያደረጋችሁ በደንብ ይማሩና ይለወጡ ዘንድ በውስጥ መስመር ገብተው ይማሩ ዘንድ እናንተም ታዳርሱላቸው ዘንድ ከወዲሁ አሳስባለሁ። በውስጥ መስመር መማር ለምትፈልጉ ደግሞ ከዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ፣ በዋትሳፕ፣ በቴሌግራም እንዲሁም ሊንኮቻችን በመጠቀም በአጭር ጊዜ ብቻ አማርኛን አቀላጥፋችሁ እንድትጽፉ እንድታነቡ እያደረግን እንገኛለን። የብዙዎቻችን ችግር የብዙዎቻችን ችግር የሆነውን አንደኛና አራተኛ ፊደል እንዲሁም ሶስተኛ እና ስድስተኛ ፊደል ከኛ ጋር ለመጨረሻ ጊዜ ይፈታል። ስለዚህ ይህንን ሶስተኛ እና ስድስተኛ አንደኛ እና አራተኛ እየተመሳሰለባችሁ እና አንድ የሆነ ሲያስቸግራችሁ የነበሩ ሁቱ ወንድሞቻችን ካላችሁ በቀጥታ ደውሉልኝ በአጭር ጊዜ ብቻ አቀላጥፋችሁ እንድችሉ እንድታነቡ እንድጽፉ ማንኛውንም ነገር እንድታከናውኑ እናደርጋለን ዛሬ ለየት ባለ ሁኔታ አማርኛን ለማንበብ እና ለመጻፍ ቀላል ሚስጥር ለጀማሪዎች እሱን አብረን የምናይ ነው የሚሆነው ረጋ ብላችሁ እስከመጨረሻው ተከተሉ ይህ ለማንበብና ለመጻፍ ብቻ የሚያገለግል ሳይሆን በእናንተ ላይ ትልቅ አስተዋጽኦ ወይም ለውጥ ሊያመጣ የሚችል ደግሞ አስተማሪ ጥቅሶችንን በዛው እያነበብንና እየጻፍን በማስታወሻ እያያዝን እንሄዳለን ማለት ነው። ስለዚህ እናንተ ማስታወሻ መያዛችሁን እንዳትዘነጉ። ማስታወሻ በመያዝ ለሆነ ጊዜ ላይ ስለሚያገለግላችሁ እየጻፋችሁ አስቀምጡ። ታሊያም ቴሌግራም ግሩፕ አለ እዛ ላይ በመቀላቀል በየቀኑ እየጻፋችሁ ማንኛውንም ነገር ከየት ማምጡት ከየት ብቻ ዋናው መጻፋችሁ ስለሚፈልገው መጻፍ መለማመድና እየጻፋችሁ ስታስቀምጡ ልሜ ደግሞ ስህተታችሁን እያረምኩ የምልክላችሁ ነው የሚሆነው። አማርኛ አልችልም እያላችሁ የምትጨነቁ ወንድሞቻችን ካላችሁ ከዛሬ ቀን ጀምራችሁ እኔ ጋር ደውሉ፣ መፍትሄ ታገኛላችሁ። አሁን ወደ ዋናው ትምህርታችን ስንሄድ እዚህ ጋር እንደምታዩት የመጀመሪያው በቃል ደረጃ አንድን አረፍተ ነገር ወይም ቃል ለማንበብ የመጀመሪያ ስራችን መሆን ያለበት ምንድነው? በፊደል ደረጃ ማንበብ ነው። ልብ በሉ ብዙዎቻችን እንችላለን ብለን ያሰብነ ነገር ግን ልናነብ ስንሞክር ይቆራረጥብናል። ያም የሆንብን ዋናው ትልቁ ምክንያት ምንድነው? አንደኛ ስቴፖችን ስለማንጠቀም ነው። ስንጠቀም ምን ማድረግ አለብን? የመጀመሪያው በፊደላት ደረጃ ማንበብ፣ ሁለተኛው በቃል ደረጃ፣ ሶስተኛው ደግሞ በአረፍተ ነገር ደረጃ አንዴ ሁሉን አንብቦ የመረዳትን ምስጢር ማወቅ መቻል አለብን ማለት ነው። ስለዚህ አሁን እኔ እንዴት እንደማነበው ረጋብላችሁ፣ ተከተሉኝ።

ሀ ዋ ል ያጠፋዋል ትላንት ትላንት ላጣው ላጣኸው አትጸጸት አትጸጸት ያለፈውን ላለፈው ካልተውክ የወደፊት ህይወትህን ያጠፋዋል። ትላንት ላጣኸው ነገር አትጸጸት። መጀመሪያ በፊደል ደረጃ ነበርኩት አሁን በቃል ደረጃ አሁን ደግሞ ሙሉ አርፍተ ነገሩን አንድ ዜ አንብቦ የመረዳት አሁን ይሄ አርፍተ ነገር ምንድነው ሊያስተላልፍ የሚችለው ነገር የሚለውን ደግሞ አንዴ እና ነብና እንረዳዋለን። ያለፈውን ላለፈው ካልተውክ የወደፊት ህይወትህን ያጠፈዋል ያጠፋዋል። ትላንት ላጣሁ ነገር አትጸጸት። ይህ ማለት ትላንት ባለፈ ነገር ወደኋላ መመለስ የለብንም በጭራሽ ማሰብም የለብንም። ምናልባት ሊያስተምረን የሚችል ከሆነ ተምረንበት ልናልፍ ግዴታ ነው። የትናንት ታሪካችን ታሪክ ነው ማለት ሳይሆን መጥፎ ታሪክ ከሆነ ያ መጥፎ ታሪክ ላለመድገም፣ ጥሩ ታሪክ ከሆነ ደግሞ ጥሩውን ደግሞ ከዛም በላይ አስበልጦ ለመስራትና የተሻለ ነገር ለማምጣት ልንማርበት ይገባል። ከዛ ውጭ ግን ትናንት የእንሰርቼ ነበር የሚለው ታሪክ ወደኋላ ኋላ መቅረት መቻል አለበት። ምንም አስፈላጊ አይደለም። ለምን መጥፎ ከሰራን መጥፎ ነው፣ እዛው ይቅር። ጥሩ ከሰራንም ከዛ በላይ ለመስራት ማሰብ ነው እንጂ ትናንት እንደዛ አድርጌ ነበር ነበር አይጠቅመንም። አይሰራ ትናንት ጎበዝ ነበርኩ፣ ለዛሬም ጎበዝ ካልሆንካ ይሰራል ትናንት ይህን ያህል ገንዘብ ነበር፣ ለዛሬ ከሌላ አይሰራ። ስለዚህ የትናንትን ማሰብ የሚገባን ከትናንት ተምረን ዛሬ ልንለወጥበት እንዲችል ካልሆነ በስተቀር ስለ ትናንት ያለፈ ታሪክ መጸጸት አስፈላጊ አይደለም። ትናንት ብዙ መጥፎ ነገሮችን ሰርታል፣ ብዙ ጥሩ ነገሮችን ሰርታል። ዛሬ ግን እነዚያን ነገሮች ደግሞ መጥፎውን በጥሩ በመተካት ጥሩውን ደግሞ የበለጠ በማሳደግ መስራት መቻል ነው ዋናው እንጂ ስለ ትናንት መጸጸትና ወደኋላ ዞሮ ማየት አስፈላጊ አይደለም ማለት ነው። ሁለተኛ አርቲፊሻል አርቲፊሻል ጌጥና ጌጥና አስመሳይ አስመሳይ ሰዎች ሰዎች ጊዜያዊ ጊዜያዊ ናቸውና ናቸውና ከእነሱ ከነሱ ራስህን ራስህን አርቅ። ምን ይላል? አርቲፊሻል ጌጥና አስመሳይ ሰዎች ጊዜያዊ ናቸውና ከነሱ ራስህን አርቅ። ጥንቃቄ ያስፈልጋል። እነዚህ ጋር በጣም ጥንቃቄ ያስፈልጋል። አስመሳይ ሰዎች ሲቀርቡን፣ አስመስሉ ይቀርቡናል። በኋላ ጎድተውን ይወጣሉ። በኋላ ጎድተውን ይወጣሉ። አርቲፊሻል ነገርም ለጊዜው ሊያስውበን ይችላል፣ ሊያሳምረን ይችላል ይመስለናል። ግን ነገር በውሃ ይጠፋል። በትንሹ ውሃ ማለት በጣም ትቀላልና ማንኛውን ነገር ልንጠቀምበት ምንችል ነገር ነው። በሱ መጥፋት ይችላል። ስለዚህ አርቲፊሻል ነገሮችና አስመሳይ ሰዎች ጊዜያዊ ናቸው። ስለዚህ ከእነሱ ራቀ አስፈላጊ አይደለም ለጊዜያዊ ስራ ትጨነቅ፣ ለጊዜያዊ ውበት ትጨነቅ። እህቴ ዘላቂ ውበትን የምታገኘው ከልብሽ ላይ በሚገኘው ትልቅ ስብና ብቻ ነው። ከዛ ውጭ ውበት ረጋፊ ነው፣ ምንም ነው። ውበትሽ የሚያምረው ከውስጥሽ የመነጨ አስተዋይነት ያለው ስብና ሲሞላ ብቻ ነው። የዛን ውበትሽ የውጫዊው ውበትሽ በውስጣዊ ውበትሽ ጎልቶ ይታያል። ለውጫዊው ውበታችሁ አትጨነቁ፣ ውስጣዊ ውበታችሁን ግን አሳምሩ። ሰዎችን የመርዳት ሰዎችን የማገዝ ለሰዎች ጥሩ የማሰብ ለሰዎች መልካም አስተሳሰብ መኖር ይሄ ውስጣዊ ስብና ወይም ውስጣዊ ውበት ይባላል። ስለዚህ ማሳደግ ያለብን ወይም ማሳመር ያለብን ኢቨን በአርቲፊሻል እንኳን ከተቻለ ማሳመር ያለብን ውስጣዊ ውበታችን ነው ከዛው ውጭ ለውጫዊ ውበታችን አርቲፊሻል መጠቀም ምንም ምን ሶስተኛ ማ ን ም ማንም ፍ ጹ ም ፍጹም አ ይ ደ ለ ም ና አይደለምና አ ት ፍ ራ አትፍራ ለዛም ለዛም ነው እርሳስ እርሳስ የራሱ ማጥፊያ ላጲስ ያ ለ ው ማንም ፍጹም አይደለምና አትፍራ። ለዛም ነው እርሳስ የራሱ ማጥፊያ ላጲስ ያለው ይህ ማለት ምናልባት ግልጽ ላድርግላችሁ፣ ማንም ሰው ፍጹም አይደለምና አትፍራል። ለዛም ነው እርሳስ የራሱ ማጥፊያ ላቢስ ያለው። እርሳስ ከራሱ ላይ ከራሱ ላይ መጨረሻ ጫፉ ላይ ማጥፊያ አለው አይደል? የጻፈውን የሚያጠፋበት። ይህ ማለት ፍጹም እንዳልሆነ ስለሚታወቅ እርሳስ ላይ ጽፈን እናጠፈዋለን ማለት ነው። በራሱ በራሱ ጽፎ ያጠፋል። ለምን ፍጹም አይደለም? ያነገር ምን ሰራው ነገር ፍጹም አይደለም። ምክንያቱም ስስተት ቢሆን እዛው እናጠፈዋለን ማለት ነው። ስለዚህ ሰውም ልክ እንደ እርሳስ ነው፣ ይሳሳታል፣ ፍጹም አይደለም። ማንኛውም ሰው ብታዩት ከእርሳስ የተሻለ እውቀት የለውም። የሆነ ጊዜ ላይ ይሳሳታል፣ የሆነ ጊዜ ላይ ትክክል ሊሆን ይችላል። ስለዚህ እርሳስ የሆነ ጊዜ ላይ ትክክል ከሆነ ሳናጠፋው እናልፋለን፣ ስህተት ከሆነ ደግሞ ከጀርባው ላይ በሚገኝ ላጲስ እናጠፋዋለን ማለት ነው። ስለዚህ በማንም ሰው ፍጹምነት መኩራት የለብንም። አራተኛ ከፍ የምት ል በ ት የምትልበት ቦታ ላይ ስትደርስ ስትደርስ በጣም ትፈተናለህ ትፈተናለህ። አይዞህ አይዞህ፣ ደርሰሃል። ከፍ የምትልበት ቦታ ላይ ስትደርስ በጣም ትፈተናለህ። አይዞህ ግን ደርሰሃል። ብዙ ጊዜ ፈተናችሁ የሚበዛ ከሆነ ያን የምትፈልጉትን ነገር ለማግኘት ጫፍ እየተነደደላችሁ በቀረባችሁ ቁጥር ፈተናችሁ ሊበዛ ይችላል። ምንድን ነው የሚባለው? ሊነጋ ሲል ይጨልማል። ሊነጋ ሲል ይጨልማል ማለት ይሄ ነው። ብዙ ጊዜ በህይወታችሁ ላይ የታችሁት ከሆነ ብዙ ነገር ለፍታችሁ ለፍታችሁ መጨረሻ ላይ ስደርሱ ይደክማችኋል አይደል? መጨረሻ ላይ ትንሽዬ ሲቀራችሁ ይደክማችኋል። ምክንያቶች ይበዛሉ። የዛኔ ግን ጠንካራ መሆን መቻል አለብን። ከትናንት ከለፋ ነው በላይ ያችን የመጨረሻዋን ስቴፕ መራመድ መቻል አለብን። እሷን ከተራመድነ የመጨረሻውን ስቴፕ ላይ ስንደርስ ሙሉ መጠቀም የምንፈልገውን ነገር እናገኘዋለን ማለት ነው። ስለዚህ ከፍ የምትልበት ቦታ ላይ ስትደርስ በጣም ትፈተናለህ፣ ግን አይዞህ ደርሰሃል። ስለዚህ የሆነ ነገር እየሰራን እየሰራን እየሰራን መጨረሻ ላይ ፈተናዎች የሚበዙብን ከሆነ ያን ነገር ውጤታማ ለመሆን ጫፉ ላይ ደርሰናል ማለት ነው። ስለዚህ በዚህ መሰረት ማንኛውንም ነገር ያለ ተስፋ መቁረጥ መስራት መቻል አለብን። እህት ወንድሞቼ መማርና መጻፍ የምትፈልጉ ነገር ግን ማንበብና መጻፍ ተቸግራችሁ በየትኛውም የዓለም ዳርቻ ሁናችሁ የምትገኙ እህት ወንድሞቼ ካላችሁ በውስጥ መስመር እዚህ ጋር ማስቀምጥላችሁ ስልክ በቀጥታ መደወል በኢሞ፣ በዋትሳፕ፣ በቴሌግራም በሳምንት አምስት ቀን ከሰኞ እስከ አርብ በግል ወይም በግሩፕ እናንተ በሚመቻችሁ ሰዓት ብቻ በኦንላይን እያስተማርን እንገኛለን። እናንተም ትምህርታችሁን በኦንላይን መከታተል ትችላላችሁ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ይህ ቪዲዮ እናንተ ጋር እንደደረሰ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ እንዲሁም ላይክ እና ሼር እያደረጋችሁ አማርኛን ከመሰረቱ ማንበብና መጻፍ ለሚቸገሩ ወንድሞቼ በየትኛውም ያለም ዳርቻ ላሉ በውስጥም በውጭም ያላችሁት ወንድሞቼ ታዳርሱልኝ ዘንድ ከወዲሁ አሳስባለሁ። በድጋሚ አብራችሁኝ ስለነበራችሁ ከልብ እያመሰግኑ በሌላ ክላስ እስከምንገናኝ መልካም ጊዜ ይሁንላችሁ።